እኔ ሳልኖር እንዴት ቤት ትሄጃለሽ? ችግር አለው። እንደ ግዴታሽ እኮ ነው። እኛ ቤት ዝም ብሎ ይገባል እንደ ምን ማለት ነው? ለምን ታሳቀኝ ምን የቱ ጋር ነው ያሳቀኩሽ ምንድን ነው ታሳቀኛ ማለት የቱ ጋር ነው ያሳቀኩሽ እንዳልመጣ ነው የምታደርገኝ ኧረ በቃ ደስ ይለኛል ባመጪ ደስ ይለኛል ሳይሆን አትምጪ በለኝ ሰውየ እየተመታ አይዲያ ነው ያመጣልን። ወይ ወይ ወይ፣ ይሄ የሚሻላል ግን። እናንተ እንዴት ነው ስስ ሰዓት ፈጀብህ? በእናት ይሄን እየቀመምክ ይሄ ማቀመም ስስ ሰዓት ነው ፈጀ? በእናት ያልተናገርክም እኮ በጣም ነው ምከብዶ። እናንተ አይሱሻይ ሚዬን ይውድ አለቀሰሽ እኮ አስለቀሰሽ እኮ ወይኔ። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እኔ ደና ነኝ፣ እግዚአብሔር መስገን፣ ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር መስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራብ፣ ላይክ ማድረግ እንዳይረሳ። ይህ ሁሉ ምን እያደረገ እንደሆነ፣ ለዚህ ቤት አዲስ ከሆናችሁ እንግዲህ ውድ ቤተሰቦች ላይክ እና ሰብስክራብ እንዳትረሱ እያልኩ ደግሜ ሊበላችሁ ብዬ ነው እንግዲህ ውድ ቤተሰቦቼ ቻይና ላይ በጣም ቀስቅዟል። በጣም በጣም ከምነግራችሁ በላይ ኮፒሊንክ አድርጉልኝ ሼር አድርጉልኝ ማለት ወዳለሁ። ሲወዳችሁ ውድድ ሲያረጋችሁ ማለት ነው ውዶች። ከዛ በተረፈ ደግሞ እንግዲህ ፈጣሪ እኔንጃ፣ ቃል የለኝ እውነት ቃላቶች ይጠፉብኛል ነው ምላችሁ። እና ሀይሚየኔ ውዴት የኛ ጀግና ስፍ ስትል ከሆነ ወይኔ

ፍራንክ ላርጋት ብሎ አስቦ ማምጣት ራሱ እኔ እውነት በጣም ነው አደነኩት። ብሩኬ ማለት ነው ሳላደንቆ አላልፈው ማለት ነው። ይኛ ውድ አባት ብቻ በጣም ነው ደስ የሚል ማለት የምከብድ ነገር አይደለም፣ ቀለል ያለው ነገር ነው። እና ብቻ እሱ አልቅሳለች፣ ከፍቷታል። ብሩኬ ማን ነው ገሽዬ? እኔ በስልካሌ እንዲ ማውራ መቼ ቤት ገብቻ ያቃለው ብናምን እቺ ደግሞ እንዴት የእኛ ቤት ገባለ? ሳት ነግሪ እኔ ብሳት ኖር እንዴት ቤት ገባሽ በሚለው ነው። እንግዲህ ፕራንክ ማለት ነው እንዳያችው ከሆነ እና እሷን እንግዲህ ፕራንክ ለማረግ ፈልጋ ነው ለሱ ሳትነግረው ወደ ቤት ሄደችውና እሱ ደግሞ እችን እንትን አድርጎ ይዞ ማምጣቱ በጣም ነው ገረመኝ። የምርስ ነግራች ማለት ነው ብቻ እኔ መቶ ሁለት መቶ ሀምሳ ሺህ እንድትገባ ጉጉት ማለት ነው። ጋሸ ብሩክ እንግዲህ በጣም ነው እንትን ያለው እንግዲህ የእሱ ደግሞ እስከ ሀያ አንድ አስገቡ ብለ ነበረ። ሀይሚዬ ብሩክ አልገባም እንግዲህ ግን ዘጠና ምናምን ሽን እኮ ያለውና ትንሽዬ ነው ቀራ ሶስት መቶ ለማግባት የኔ አባት ይገባል ብዬ አስባለሁ። ከሀይሚ ጋር እኩል የሚገቡ ይመስሉኛል እሳ ሁለት መቶ ሃምሳ እሱ ደግሞ ሶስት መቶ አንድ ላይ የሚገቡ ነው የሚመስለኝ። እኔ መቶ ፐርሰንት ሳስበው ማለት ነው። እንግዲህ ነገ ደግሞ የጋሽ ብሩክ የበርስቴ ነው ትላላቸው። ግን ቀኑ ግን ያስጠላል። እናንተ ሮብ ነው ቀኑ፣ ሮብ ነው የዋለም እና ጾም ነው ትላላቸው ኔናኔ የእውነት ደግሞ ቡታጅራ ስትሆን ማለት ነው። አይሜ እናንተ እኔ ብቻ ነው ለእናንተ ነው እግዚአብሔርን ድንቡሽሽ በጣም ትወፍር ትላለች ትወፍራለች። ፊቷ በጣም ይጠራል ምናምን ቡታጅራ ይመቻታል። ብቻ የእናትና የአባት ቤት የመሰለ ነገር እንደሌላ በሀይሜ አስረግጫ አውቃለሁ ማለት ነው። ይሄ እንግዲህ የእኔ ድምብል ድንብላል፣ ድንብላል ሆነ ድንብላል። ግን እናንተ ምንድን ነው እኔ አልገባኝም፣ እሱ ነገር አላውቀም። ድንብላል እያለ ነው ብሮኬ ማለት ነው። ብቻ እኔ ውድ አታልቅሺ። እሱ አንቺ ከሙሽዬ ጋር ስትግባቡ ስትስቁ፣ ስትጫወቱ ደስ ላል እኮ ሱ ሸቱ ነው። አይምዬ እንዳትከፍ፣ አንቺ ሞኝ እንዳትኝ ማለት ነው። ማለት በሙሽዬ ስለመጣብኝ ነው እያለች ነበረ። በነገራችን ላይ እሷ ራሱ ማለት ነው በሙሽዬ ባትመጣ ኖሮ አላላክስም እያለች ነበር። እውነት ነው፣ እውነት ነው ማለት ሙሽዬም እንዳያቸው ከሆነ ሀይሚዬም በጣም ነው የምትወዱ፣ በጣም ነው የምትወዱ ታውቃላችሁ። እና ይታችኋል ብዬ አስባለሁ። እና ሀይሚዬም ደግሞ እንደዛ ሙሽዬም በጣም ነው መወደት እያለች ስለሆነ በዚያ ይመስለኛል። ራሱ በሙሽዬ ስታናገረኝ ነው ከፋኝ ስትል በጣም አንጀት የሚበላች እኛን አስነግሪያች ማለት ነው። ብቻ ሃይሚ የኛ ውዳየት የኛ ጀግና የኛ ኩር ዋሳቢ ሆንሽ በጣም ኖማደንቅሽ በጣም ኖወድሽ። እና ጋሸ ብሩክ ደግሞ እንግዲህ አንተን በጣም ትለያል ማለት አእምሮ እናንተ ጭንቅላት ነው ለካለ ሰው ልጅ እኮ የሚያስፈላጊ ነገር በሕይወታችን ላይ ጭንቅላት ነው። እንሙላት እንሙላቸው እና እንግዲህ ትላንትና ለሱ ሳትል ነገር ሙሽዬ ጋሄዳ እሱን ፕራንክ አድርገ ከዛ እሱ ደግሞ በዛ ፋንታ ቃመሞ ማጥተው ምን አደረገ? እንዴት እኔ ሳታውሪ ቤት ትሄጃለሽ? ህጉን ለምን ትጥሳለች ነው ህጉን ጣስ ለምን እንዴት አድርጋለሽ? ምናምን ብሎ እንግዲህ ያኮርፍ ያስመስለው እሷን እንትን ለማድረግ ነው እሱ የፈለገውና

እና ፈጣሪ ብቻ ይጠብቃቸው ከክፉ ነገር ፈጣሪ ይሰውራችሁ ነው የሚላችሁን እውነት ሁለቱም ማለት ነው ቅን የሆኑ መልካም የሚያስቡ ሰዎች እግዚአብሔር ይጠብቃችሁና ሃይሚና ብሩኬን የሆነ በህይወት የሚያዩቸው ወይ ደግሞ በእነሱ እንትን ምሉ ማለት ነው ግን ሃይሚዬ ደግሞ መጨረሻ ላይ ያለችው ነገር ፕራንክ ይመስለኛል እንግዲህ ነገ በሌለ ነገር ሰፕራስ ማርክ ፈልጋ አይመስለኛል እና ሃይሚ ያለችን ብሎ ቅር ብሎ ከንፈሩን ጥሎ እሱ ስቀመጥ እሷ ብቅ ለው ማለት ነው እንግዲህ ያለችው ምንድነው እኔ ነገ አልገኝም ነገ አባቴ ጋሽዬ የሆነ ቦታ እንሄዳለን ብሎኛልና እና የአንተ ልደት ላ አልገኝም እንዳይ ቅር እንዳይል እያለች እንግዲህ ከዛሬው ነው ጀመረችው ብራንኩን ወይኔ ከከሜዳ ጀርባ

ፕራንክ ለማድረግ ሰብራስ ለማድረግ ፈልጋል። እንግዲህ እሱ ሃይሚዬ የለችም ምናምን ብሎ ቅር እያሌ ሲመጣ እሷ ደግሞ ብቅ ስትለው እንግዲህ ሰፕራስ ይሆናል ማለት ነው። እና የኔ እናት በጣም ነው ደስ የሚለው። እውነት ነግራችሁ እንግዲህ ሶስት መቶ ሲገባ እስከ ሀያ አንድ በእናታችሁ ስትል ነበረ። እውነት አትምላለችም እና የኔ ውድ ምንም ማድረግ አንችልም እንግዲህ እውነት ገብቶ አንድ ላይ ቢከበር እንዴት ደስ እንዳለኝ እንደሚለኝ ስነግራችሁ አልችልም። ብቻ አልቻ አይቻልም ካለ ፈጣሪ አይቻልም ነው። ይቻላል ደግሞ ቀን አለው እንጂ ትንሽ ትንሽ ነው መቀረው። እሷም አንድ ላይ ሊሆን ይችላል። ማነቃል የእሷ መቶ አምሳ የእሷ ሁለት መቶ አምሳ የእሱ ደግሞ ሶስት መቶ አንድ ላይ የሚከበሩበት ቀን ይኖራል ይሆናል ና ምንም አለ የለም ማለት ወዳለው ወዳጅ አለው ደስ ፈጣሪ ሲሎ ፈጣሪ ሲሎ ሁሉም ነገር ይሆናል። ፈጣሪ ካላለ ነው ከባድ የሚሆነውና እና እንደዛ ነው እላችኋለሁ። ብሩኬ የኔ አባት ነው። እናመሰግናለን። ሃይሚ ያንቺ ውድ ብቻ የልደት ቀን ስላደረስከን፣ ሃፒ በርዝዴይ ብያለሁ። ከዛሬው ማለት ነው እና ብሩኬ ትለያለህ ፈጣሪ ቀሪ ዘመን የሚባርክል ሽያማት ያኑርክ ጤና ስጥክ ፈጣሪ ከፍ ከፍ ያድርገ ነው። ምን እኔ እውነት ቃል የለኝም። በጣም ነው ማመስግኖ እኔ እንጃ የስንት ሰው ጭንቀት የሚያሳርፉ ልጆች ናቸው ሁለቱ ስነግራችሁ ማለት ነው። በእናንተ በነሱ ቪዲዮ ስንቱ ስናናል ስንቱ የተደሰተ ጭንቀቱን ሀሳቡን ሁሉን ንግፍ የሚያደርጉ ስንቱ አሉና እና በጣም ነው ማምሰግናቸው፣ እኔ በእውነት ስነግራችሁ ማለት ነው። እና እድሜ ስጣቸው፣ ጤነ ስጣችሁ ነው የሚላችሁ። እንግዲህ ሞቆኛል፣ እያላበኝ ነው። በቃው እያለ ነው እዚጋ ማለት ነው። ሃይሚዬ፣ የኛ ውድት ውጤት ደግሞ እንግዲህ ነቃ ብላለች። ነገ አልገኝም ስትል ደግሞ እሱ ቅር ብሏል። እንዲህ አይነት ወሬ አታውሪ እያላት እያላት እየተናደደ ነው ብቻ